እባብ የሚባሉ መናፍቃን ናቸው። ሌላ ማንም አይደለም። የእግዚአብሔርን ሕግ ሳያውቁ ያገኙትን የሚናደፉ ማለት ያገኙትን የሚሳደቡ ማለት ነው። ወላ ቅዱሳን የለ፣ ወላ እግዚአብሔር የለ፣ ወላ እመቤታችን የለ፣ ማንም አይቀራቸው ማለት ነው። እኛ እንተውት፣ እዚህ ጋ ያለነውን ማለት ነው። ሁሉን ምን ችግሩ ምንድነው ካላችሁ፣ ጆሮአችሁ ስለማይሰማ ያገኙት ሁሉ ምን ይመስላችኋል? ሕይወት ያለው ጠላት ይመስላችኋል ማለት ነው። ከዛ የተነሳ ያገኘውን እየነደፈ የሚሄድ አሁን ሰውም ያገኘውን ነው እየተሳደበ የሚሄደው አይደል? እኛም ቤት ገብቷል አይደል? ያገኘውን ጥርግርግ አድርጎ የሚሳደብ የማይመርጥ ሰው ማለት ነው። ደግሞ ምንድነው ችግሩ? ጆሮ አይሰማም። ምኑ አይሰማም? በሉ ንገሩኝ እንጂ እንሰማለን እኛ እንሰማለን። ከባብ ለመሻል እኮ ቢያንስ መስማት አለበት ሰው። እንሰማለን። እግዚአብሔር ነግሮን ሰምተነዋል። እግዚአብሔር ቆረቡ ብሎን ቆርበናል። ታረቁ ብሎን ታርቀናል። ቂም ተው ብሎን ትተናል። ዘረኝነት ተው ብሎ ተው ብሎን ትተናል። ጾሙ ብሎን ጾመናል። አልጾምንም ዚ ጆሮአችን አልሰማ አለ። ለዚህ ነው ነቢዩ ምን አለ የእግዚአብሔርን ቃል የማትሰማ ጆሮ ትቆረጥ ብሏል። ተመልከቱ። ለዚህ ነው ጆሮአችንን ጭው የሚያደርግ ነገር እምንሰማው ጆሮአችንን ጭው የሚያደርግ ነገር እምንሰማው እግዚአብሔርን መስማት ስላቃተን ነው። ሁሉ ነገር እንዲስተካከል ከፈለግን እግዚአብሔርን መስማቱን መቀጠል አለብን። እግዚአብሔርን ካልሰማን ጆሮ ጭው የሚያደርግ ነገር አመጣለሁ ይላል እግዚአብሔር። ስለዚህ እግዚአብሔርን የሰማ ሰው ሰው ይባላል ማለት ነው። እግዚአብሔርን የሰማ ሰው፣ ስለዚህ ምንድን ነው ወደ ነገር። ስለዚህ እባብ ጆሮ ስለማይሰማ አይኑን የሚያዩ አይኑ ስለሚያይ ተመልከቱ፣ የሚንቀሳቀስ ነገር ይፈራል። ሰውን በትር ይዞ ካየው እባብ ይፈራል ማለት ነው። በሉ እስኪ በሉ በትር እባብ የሚፈራው ምንድን ነው ንገሩኝ እንግዲህ መድኃኒቱ ምንድን ነው እባብ እንደያይን ኮሽ ሳላረግ ልሂድ ብትል አይሰማም ካየ ነው የሚሮጠው ስትንቀሳቀስ ካየ ይሮጣል ይሄ በምን ይታወቃል ቢባል ተመልከቱ መንገድ ላይ ብታገኙት እንኳን እንዲህ እንዲህ ስትሉ እሱ ሹልክ ይላል ማለት ነው አይደል መቼም አሁን እባብ ዱላ ለምን ይፈራል ቢባል ይህ መልሱልኝ የሚል ህጻን ልጅ አይኖርም አይደል አናት አናት ግን ይቀጥቅጥህ ተብሎ ከተነገረው በኋላ ነው የተለቀለቀው ጆሮ የተደፈነው ስለዚህ በትርን ለምን ይፈራል ቢባል፣ ተመልከቱ አናቱ የሚመታበት ስለሆነ ራሱ የሚቀጠቀጥበት ስለሆነ እባብ በትርን ይፈራል። አሁን እንግዲህ ያዙ ልኝ እባብ ምን ይፈራል? ንገሩኝ እንጂ እባብ የሚፈራው በትር ነው። ስለዚህ ተመልከቱ በትር ምንድነው? የሚለውን ጥያቄ እናመጣለን። በትር ምንድነው ከተባለ በትር ድንግል ማርያም ናት ነው መልሱ። በትር ማናት? በሉ ንገሩኝ እንጂ በትር ድንግል ማርያም ናት። በደንብ አድርጋችሁ አስታውሱ። አንድ ነገር ያዙልኝ። እባብ የገደለ በትር እባብ ቢገድልም እራት ይበላል። ይበላል እራት አብሎ አብሎ አይበላም። እባብ ስለነካ ሳት ነው የሚከተተው። ገጠረዳችሁ ረዳቹ ማለት ትችላላችኋል። መርዙ ስለሚኖር ማለት ነው። አገልጋይ ሁሉ አይጸድቅም። ይሄን ማወቅ አለብን። ያገለግለው ሁሉ እኔ እንግዲህ አሁን ተንኮለኛ አይደላችሁ እናንተ እኛ አሁን ካይናት ምናምን አላልኩም። አዛኝ እንዴ እንደዚህ አላልኩም እኔ ያልኩት ምንድነው ያገለግለው ሁሉ አይጸድቅም ለምን ሰይጣንም ያገለግላል አላ ሰይጣን አሁን ገብረ ማርያምን አሳይ ያገለግላል ሰይጣን ሰይጣን ለእግዚአብሔር ይታዘዛል እኮ ተመልከቱ ሰው ነው አልታዘዘው ያሉ ሐዊም ተነግረዋል ሰይጣን እንኳን እግዚአብሔርን ያገለግለዋል ባገለግሉት ትጸድቃለሁ ካልክ ይላል